ታሪካዊ ቅርሶች ስለ ሀገር ታሪክና በዘመናት ውስጥ ስላለፈው ሕዝብ ስልጣኔና ባህል የሚናገሩት ብዙ መሆኑ ይገለጻል። ቅርሶቹን ለተተኪ ትውልድ ማሻገር ደግሞ በማንነቱ የሚኮራ ማህበረሰብ ለመፍጠር ፋይዳው የጎላ ነው። ጥቅማቸው ዘርፈ ብዙ የሆኑት ቅርሶች በጊዜ ሂደት ውስጥ በእድሜ መግፋት ጉዳት እንዳይደርስባቸው ደግሞ መጠበቅ፣ መንከባከብና መጠገን በወቅቱ የሚኖረው ማህበረሰብ ግዴታ ሆኖ ይነሳል። ለቅርሶች ጥገና ዋነኛ ግብዓት የሆነው ኖራ በተገቢ ፍጥነት ወደ ጥገና ስፍራዎች መድረስ አለመቻሉ በክልሉ ለሚከናወን የቅርስ ጥገና ተግባር እንቅፋት ነው። የአማራ ክልል ባህልና ቱሪዝም ቢሮ ለችግሩ መፍትሄ ለመስጠት በክልሉ ከሚገኙ ከፍተኛ ትምህርት ተቋማት ጋር ጥናቶችን ሲያከናውንም ቆይቷል። በሰባት ቦታዎች ጥናቶች መደረጋቸውን የሚገልጹት የክልሉ ባህልና ቱሪዝም ቢሮ ኃላፊ መልካሙ ጸጋዬ በቂ ክምችት እንዳለ በተለየበት ስፍራ የኖራ ፋብሪካ ለመገንባት ዝግጅት ተጠናቋል ይላሉ። ለአማራ ክልል ባህልና ቱሪዝም ቢሮ እንደ ተቋም እንዲሁም በክልላችን ላሉ ቅርሶች ትርጉሙ እጅግ በጣም ላቅ ያለ ነው ወይም ከፍ ያለ ነው። አንደኛ ከአሁን በፊት ቅርሶች ለማደስ፣ ለመጠገን፣ ለማቆየት ወይም ፕሪዘርቭ ለማድረግ የግድ ኖራ ያስፈልጋል። ይሄንን ኖራ ለማምጣት ከሌላ አካባቢ ሄዶ ብዙ ፕሮሰሶችን አልፎ ከማምጣት አንጻር ከፍተኛ ችግር ይገጥመን ነበር። ይህ ችግር አንደኛ ቅርሶች በወቅቱ እንዳይጠገኑ ያደርጋቸው ነበር። ከፍተኛ ወጪ እናወጣ ነበር። ይሄንን የሚያስቀር ነው። ስለዚህ እንደ አጠቃላይ ይሄ ትርጉሙ እጅግ በጣም ከፍ ያለ ነው። በማዕከላዊ ጎንደር ዞን ምዕራብ በለሳ ወረዳ ግንባታ የሚከናወነው ይህ የኖራ ፋብሪካ ስራ ሲጀምር የቅርሶች የጥገና ጊዜ በቅድ እንዲመራ ከፍተኛ አስተዋጽኦ እንደሚያበረክትም የክልሉ ባህልና ቱሪዝም ቢሮ ይገልጻል። የቢሮው የቅርስ ጥበቃ ባለሙያ ሙላት ጥላው እንደሚሉት ደግሞ ለፋብሪካው ግንባታና ኖራ ለማምረት አስፈላጊ የሆነ ቦታ ከሶስተኛ ወገን ነፃ ሆኗል። አጠቃላይ ግንባታ የሚያርፍበት ቦታ ሶስት ሄክታር ወይም 30 ሺህ ሜትር ስኪር ኤሪያ ላይ ነው። ከአጠቃላይ የግንባታ ኤሪያ ውስጥ ብዙውን ኤሪያ የምንጠቀምበት የኖራ ድንጋይ ጥሬቃውን ስቶክ ፓይል ለማድረግ ነው። እርግጠኛ ከሁለት ወይ ከሶስት ሳምንት በኋላ የግንባታ ቁሳቁሶች ተጓጉዘው የግንባታ ስራው ይጀምራል። ፋብሪካው ወደ ስራ ሲገባ ለቅርስ ጥገና ለሚያገለግል ኖራ ግዢ የሚወጣን ወጭ በእጅጉ እንደሚቀንስና የሚመረተው ኖራም ጥራቱ ከፍተኛ እንደሚሆን በተደረጉ ጥናቶች መመላከቱን ይናገራሉ። በክልሉ በአጠቃላይ በአመት ከ8 እስከ 100 ሚሊዮን ብር ለኖራ ግዢ ግንባታ ለኖራ ዱቄት ግዢ ወጪ ይደረጋል። ይሄን ወጪ በክልሉ ለማስቀረትና ይሄን ተግባር ለሚያከናውኑ የማህበረሰብ ክፍሎች የስራ ዕድል ለመፍጠር የሚያስችል ነው የሚሆነው። የኖራ ፋብሪካው በቀን በአንድ ዙር እስከ 150 ኩንታል የኖራ ዱቄት ማቃጠል ይችላል። በቀን ሁለት ዙር የማቃጠልና አጠቃላይ እስከ 300 ኩንታል ድረስ የሚደርስ ኖራ ዱቄት ማምረት ይቻላል። ቢሮው ቅርሶችን ጠብቆ ከዘርፉ የሚገኘውን ጥቅም ከፍ ለማድረግ ፋይዳው ጉሉ የሆነውን የኖራ ፋብሪካ በአጭር ጊዜ ለማጠናቀቅ እንደሚሰራ፣ ፋብሪካውን ለማስጀመር በጎንደር ከተማ በተካሄደው መርሐ ግብር ላይ የቢሮው ኃላፊ መልካሙ ጸጋዬ ተናግረዋል። እንደ ቢሮ ከባህር ዳር ዩኒቨርሲቲ እና ከጎንደር ዩኒቨርሲቲ ጋር በመቀናጀት አስቀድመን በጥናት የኖራ ክምችት ያለባቸውን ቦታዎች በጥናት ለመለየት ጥረት ተደርጓል። ከነዚህ መካከል በተለይ ምዕራብ በለሳና ጎንጅ ቆለላ ወረዳዎች አካባቢ ከፍተኛ የሆነ የኖራ ክምችት እንዳለ የመለየት ስራ ተጠናቀቀ። ይሄን ከለየን በኋላ ቶታል የገባ ነው፣ ፕሮጀክቱን ወደ ማስጀመር ነው። ፕሮጀክቱ በስድስት ወር ውስጥ ተጠናቆ አገልግሎት መስጠት ይጀምራል።